ውሃ ምን ሆና ነው እንደዚህ አራስ ነገር የመሰለችው ከቢጌል ጋር ተጣልተሻል አልናገር ቆይ ለምንድን ነው የማትናገረው ምን ሆነች ነው ተዋት አባዬ ምግብ አልበላም ብላለች ለምን ምን ሆና ነው ስቀብጥና እንዲሁም ማየና ሰላም ስታስቸግራችሁ ነው ያለችው የእሷ በዳሪት ዳጣ ናት ዳጣ የለችም እንዴ ዳጣ ቆይ አንዴ የማየን ጣርቻ ልምጣ አባዬ ውሃ የምትነግረኝ ነገር እውነት ነው? ዳጣ ቤት የለችም። ደሬ አንድ እስኪ ተረጋገቁች በላ እናውራ። እውነት ነው ከቤት ወጣለች ወይ ያልኩ ሽ እኮ ነው ያለ የምትረብሽው። አቤጌላት ይኸውልሽ፣ እስከ ዛሬ ብዙ ነገር አልፌያታለሁ። እንደ ጋለ ብረት ቀጥቅጬው ወደ ቦታው መለስታል። ዛሬ አደገችና ሁሉን ነገር እረሳቸው። ጋሺ ወረቀት እዛ ቆሻሻ ነገር ውስጥ በእንግሊዝኛ ስለሆነ የሚጠቀም ነገር ባላችሁ ብዬ ነው የመጣሁት። እሺ በቃ ሲሚ ሲሚ መለያ ለአንቺ ኬክ ለእዋልትና ደግሞ እርጎል ጋብዛች። በጣም ነው የታዘብኩሽ። አረ ደውላለው ብዬ ነው ናት አንደዛት ብል ይቅርታ። ቆይ ምን ሆነሽ ነው? ቤት እኮ በጣም ተደብሯል። ውጤቱ የሚለው ዳጣ የደረጀ ልጅ አይደለች። ምን ደረጀ? ምን ይለኛል መሰለሽ? ሁልጊዜም እርግጠኛ የሆንሽበት ነገር ውሸት ሊሆን ይችላል ብለሽ አስቢ ይለኛል። እሺማዬ ይቅርታ አድርጊልኝ። አሳፋሪ ተግባር ነው ያደረግሽው። ይህን ዳጣ ከቤት ተባረራለች። እንግዲህ የኤቢ የምትባል ልጅ ማለት ነው። ከቤት አባራታለች። ከቤት መባረሯንም እንግዲህ ጋጅ ሲሰማ በጣም ነው የተቆጣው። በጣም ነው የተናደደው። በጣም ነው የተበሳጨው። በቃ ምንም ልክ ዳጣ ቤት የለችም ሲባል ሰውነቱ ሁሉ ነው የተቀየረው። በጣም ነው የደነገጠው። በጣምም ነው የተናደደው። ምክንያቱም ዳጣ በጭራሽ ከዚህ ቤት እንድትወጣ አይፈልግም። በፊትም ዳጣ እኔ ሌላ ቤት ይሄን ያክል የእናንተ ቤት በጠብጥ ከሆነ መውጣት እችላለሁኝ። እኔ እናንተ ፍቅር እንጂ ጸብ አልፈልግም። ስለዚህ በፍቅር መቆየት ነው እንጂ ምፈልገው በጸብ በጣም ነው የምጠላው። ስለዚህ ለመርኩበት ደግሞ ያስጠጉኝ ሰዎች ጋር እነሱ ጋር መመለስ እችላለሁኝ። እኔ ጎዳናም ብርቄ አይደለም። ብላው ጋሽ ደረጀን ብለው ነበረ ነበር በባለፈው ክፍል ማለት ነው። ግን ጋሽ ደረጀ በፍጹም ምንም አይነት ነገር ቢፈጠር እንኳ እኔ ሳታማክሪን ከዚህ ቤት እንዳትወጪ ብሏ ስለነበረ ጋሽ ደረጀ ሲሰማ በጣም ነው የተናደደው። በጣም ነው የተቆጣው። ከዛም ቀጥታ ስልክ ደውሎ እንዴት እንደዚህ ታደርጊያለሽ እኔ አባቴሽ ብሆን ያሳደኩሽ ብሆን ቤተሰቦች ብለሽ ብታስቢ እንዴት ከዚህ ቤት ልትወጪ አትችልም ነበረ። ይህንን በማድረግሽ በጣም አስከፍተሽኛል፣ በጣም አዝኛለሁ ብሎ ነው የተቆጣት። በጣም እንግዲህ ይቅርታ፣ በጣም ስሜታዊ ስለሆንኩኝ እኮ ነው፣ ከዚህ በላይ መቆጣጠር ስላልቻልኩኝ ነው። ምክንያቱም ደግሞ ከዚህ በላይ የተወሰነ ሰዓት ብቆይ፣ ሰዓት ቀርቶ ደቂቃዎች ብቆይ ሌላ ነገር ይፈጠር ይችል ነበረ። ስለዚህ እሱን ነገር ለማብረድ ስል ነው የወጣሁት። ብለዋለች ማለት ነው። እንግዲህ ጋሽ ደረጀም አሁን የት ነው ያለሽው? ዞሮ ዞሮ መጣሁልሽ መጣሁኝ እና ትመለሻለሽ። ዞሮ ዞሮ በመኪና ስለሆነ መጣሁኝ ወስድሻለሁ ብሏት ነበረ። እንግዲህ እንደዛ ስላት ጋሽ ደረጀ ዳጣ እንደ ይሄን ያክል ነው ያለችው። አረ ችግር የለውም ሌላ ቀን ሲጀመር መምጣት አያስፈልግም ብለው ነበረ። በፍጹም አይሆንም ጠብቂ መጣው ብሎ ነው እንግዲህ ቀጥታ ሄዶ ከቤቱ ጃኬት ብቻ ነው ትከሻው ላይ ጣል አድርጎ የወጣው። እንግዲህ ትከሻው ላይ አድርጎ ሲወጣ የመኪናውን ቁልፍ ብቻ ነው ይዞ የወጣው ነበረ። እንግዲህ እሷን ይዞ ሲወጣ ደረጅ ላይ ሰላም ያንን የዲኤንኤ የተመረመረችበትን ዳታ ያስመረመር የተመረመሩበትን ዳታ እና ጋሽ ደረጃ እሱን ወረቀት ይዛ ነበር ጋሽ ደረጃ የጠበቀችው። እንግዲህ ጋሽ ደረጃ ይሄን ወረቀት በነገራችን ላይ ክላሱ ባለፈው ተቀዶ አግኝቶት ነበረ እና አንስቶ ለአንብበው አላለም ጠርቶ ባልተቤቱን፣ ማርቲ ምንድን ነው ወረቀት ምንድን ነው ብሏት ነበረ እሷም ስለታየው እንደ ደረጀ አነበብከው እንዴ ብለው ነበር። አረ የለም ብሏት ነበር። ከዛም እንግዲህ ሰብስባ በጋቢው አስር ሸሽ፣ ምንም አይደለም ዝም ብሎ ወረቀት ነው ባኪ ልጆች ነው መናም ናም አይነት ብላ እንግዲህ በጣም ነበር ተወነካክፋ ተነስተ ይወጣጩ ከወጣችም በኋላ እንግዲህ ወረቀቱን እሷ ብላ በኋላ አንብበው የሚል ጥያቄ ውስጥ ስለነበረች ከአንበበች በኋላ እንግዲህ ያው ምን ይተክራል አይነት ነገር ቆሻሻ መጣ ያጥለውት ነበረ። ሰላም እንግዲህ በፖስታ የታሸገ ነገር ስለሆነ ይሄ ወረቀት ምናልባች ሰነድ ሊኖረው ይችላል ብላ ነው አንስታ እንግዲህ ለጋሽ ደረጀ የሰጠችው ማለት ነው። ጋሽ ደረጀም ይዛ ሰዓት ወረቀቱን ስላየው ድጋሚ አንስቶ ተቀብሎ በጣም በግርምት ነው የተቀበላት ወረቀቱን። ሰላም እንግዲህ በእንግሊዝኛ ማንበብ ስለማልችል ነው፣ አማርኛ ቢሆን እንኳ አነበው ነበረ። ምናልባት የሚጠቅም ከሆነ ብዬ ነው ከቆሻሻ መጣያ ነው ያነሳሁት ብላ ነው እንግዲህ ጋሽ ደረጀ ሲሰጠችው፣ ጋሽ ደረጀም እንግዲህ በግርምት ነው ይሄን ወረቀት የተቀበላት። ስለዚህ አሁን በእርግጠኝነት ይሄን ወረቀት እንደሚያዩ አንጠራጠርም። ለምን በባለፈውም ስላዩት ኦልሬዲ፣ አሁን ቆሻሻ መጣያ ተጥሏል፣ ምን ይሆን ብሎ ተቀብሏታል። እንግዲህ እንደሚያነባው አንጠራጠርም። ሲያነባው ደግሞ የዲኤንኤ ውጤት ነው። የዲኤንኤ ውጤቱም ደግሞ የሚለው እንግዲህ ያጣና የጋሽ ደረች ስም ያለበት ወረቀት ነው። የጋሽ ደረጃ እንግዲህ የምርመራው የተሄካ የተሃደበት ማለቴ የተወሰደው ሳምፕሉ ጋሽ ደረጀ እና ከዳጣ የተወሰደው ሳምፕል የፀጉራቸው እንደሆነ ጸጉራቸው የተነቀለ ፀጉር እንደሆነ ያመላክታል ማለት ነው። ስለዚህ ውድ ቤተሰቦች በዚህ ሰዓት ላይ ጋሽ ደረጀ ምን ሊሰማው እንደሚችል በጣም ከባዱ ስሜት ውስጥ ነው የሚገባው። ማለት እኔ እንጃ ቤተሰቡ ጋር ትንሽ ችግር ይፈጠራል ብዬ አስባለሁኝ። ለምን በባለፈው ማርቲ ይህን ወረቀት ይዘው ስለነበረ ኦልሬዲ እንደ ደበቀችው ከዛም አልፎ ባለፈው በጣም ስትጨነቅም ነበረ ምን ሆነች ነው የተጨነቅሽው ለምን አሳብሽን አታጋርኝም ሲላት ጋሽ ደረጀ አይ ምንም ዝም ብዬ ነው በቃ ሲዝም ብዬ ነው ይሄ ማለት በቃ ተወኝ እስኪ ስላለችው አይ መብትሽን መጋፋት አልፈልግም ብሏ ስለነበረ ስለዚህ አሁን ላይ ጋሽ ደረጀ አንደኛ በዚህ ልክ እንዴት በዚህ ልክ እርቀት መሄዳቸው ሁለተኛ ደግሞ መደበቃቸው እሱም ነገር በጣም ነው የሚያስቆጣው ብዬ አስባለሁ። ውድ ቤተሰቦች ምን እየተካሄደ እንዳለ ራሱ እርግጠኛ ነኝ በጣም ነው እንትን የሚለው። አሁን ላይ እንግዲህ ወደ ኤቢ ነገሮቹ፣ የተደባበቁት ነገሮች ሁሉ ይፋ ወጥተው ኤቢ ዋጋዋን ማግኘት አለባት እላለሁ። እኔ እናንተስ ምን ትላላችሁ? ውድና የተከበራችሁ የማከብራችሁ ውድ ቤተሰቦች በጣም ነው የማከብራችሁ ወዳችሁ ፈቅዳችሁ አብሽሪ በርቺ ስለምትሉኝ በምሰጡኝ ሀሳብ አስተያየታችሁ ከምንም በላይ በጣም ደስተኛ ነኝ። እኔ እህታችሁ ሁሌም አብሮነታችሁ አሁንም አይለየኝ። ላይክ ማድረጋችሁን አትርሱ። ሰብስክራይብ በማድረግ ቤተሰብ ሁኑ። ቋሚ ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። ያው ላይክ ታደርጋላችሁ፣ ግን ላስታውሳችሁ ብዬ ነው። ለትውስታ ያክል ላይክ አድርጉ። ውድ ቤተሰቦች በተረፈ እወዳችኋለሁ። እንግዲህ ድራማው አንድ ድራማ ድራማ ብለን ስንከታተለው ዝም ብለን ለመሳ እንትን ለማለት ብቻ ሳይሆን በዚህ በድራማ ውስጥ በጣም ብዙ የምንማርባቸው ነገሮች ስላሉ ነው። አንደኛ ትዕግስት፣ በምንም አይነት ነገር ውስጥ በተለይ በዚህ በዳጣ ድራማ ብዙ ነገሮች ከምንማርባቸው መንገዶች አንዱ ትዕግስት በቃ፣ መታገስ ለሁሉም ነገር በትግስት ማለፍ ትግስት በትግስት ምን ያክል ፍሬ እንደሚያፈራ ትግስትን በዛ ላይ ደግሞ የቤተሰብን በቤተሰብ መካከል ለምሳሌ ኤቢ አይነት ልጆች ቤተሰብን ለመበጥበጥ በዚህ ልክ የሚሄዱበት ነገር ወይም የሆነን አንድ ሰው ገና የትኝና። ስለያወጣለውት ስላየሁት ጠላሁት በማለት በቃ ሰውዬውንም ቤቱንም ሰፈሩንም ሰዎችንም መበጥበጥ እንደሌለብር ማለት ነው። በዛ ላይ ደግሞ ጋሽ እንደ ጋሽ ደርጬ ሁሉን ቻያባት መሆን እንግዲህ፣ ጋሽ ደርጬ በቃ ሁሉን ነገር ቻላ አድርጎ በቃ ነገሮችን በብልሃትና በሲስተም የሚፈታ አባት ነው ማለት ነው። እንደ ዳጣ ደግሞ በተስፋ በትዕግስት ነገሮችን በቃ በጥንካሬ ማለፍ። ዳጣ ማለት በቃ ትልቅ አርአያ ልጅ ነች። በቃ ብቸኝነት ያልበገራት ችግሯ በቃ ብቸኝነቷ ሰው አለመኖሯ ምንም ሳያናውጣት ፈጣሪን ተደግፋ እዚህ የደረሰች ምርጥ እንስት ነች ማለት ነው። ዳጣ አሁንም እዚህ ከገባች በኋላ ቻለንጆች እንደተጠበቁ ቢሆኑም እዛም እንግዲህ ነብሩ ጋር በነበረችበት ሰዓት ብዙ ቻለንጆች ገጥሟታል። ከነ ዝና ጋር ከነበረው ነገር በቃ በብዙ ጭንቀት ውስጥ ነበረች ማለት ነው። እንግዲህ ታግታ ዝና እራሱ በጣም ብዙ ሲያሰቃያት ነበረ። ያን ሁሉ ነገር አልፋ ዛሬ ደግሞ ቤተሰብ የሚለውን ነገር አገኝታ ከቤተሰብ ጋር ደስታዋን አስተካክላ ሳታጣጥም እንግዲህ ኤቢ በምትሰራው አንዳንድ የተንኮል መንገዶች በውስጧ ሰላም እንዳያገኝና እንድትረበሽ እያደረጋት ይገኛል ማለት ነው ግን ደግሞ እሱን የሚያደፋ የአባቷ ፍቅር የእህቷ የውሃ እህትነት ጥግ እንዲሁም የቤተሰቡ የሰላምና እንዲሁም ሜናታን ያላቸው ፍቅር አመለካከት እንድትቆይ አድርጓት ቢሆንም፣ አሁን ግን ከአቅሟ በላይ ስለሆነ ከቤት ወታለች ማለት ነው። ግን እንደምትመለስ ደግሞ እርግጠኞች ነን። ውድ ቤተሰቦቻችን እንግዲህ እስካሁን አብራችሁን ስለነበራችሁ በጣም በጣም አድርገን እናመሰግናለን። ለቀጣዩ አብራችሁን ላይክ፣ ሰብስክራይብ በማድረግ ቤተሰቡን እስከመጨረሻ ማየት የማይታሰባ አስተያየታችሁን አስቀምጡልን። ሰላም ቆዩ። በላችሁ ያላችሁበት ባይ